በደቡብ ኢትዮጵያ ክልል በግብርናው ዘርፍ የተሰማሩ ባለሀብቶች የተለያዩ የሰብል አይነት በማልማት በግብርናው ክፍለ ኢኮኖሚ የራሳቸውን አስተዋጽኦ ማበረከት ጀምረዋል። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ በባስኬቶ ዞን የሚገኘውን የሳንተን እርሻ ልማት በጎበኙበት ወቅት እንደተናገሩት በክልሉ በግብርና ኢንቨስትመንት የተሰማሩ ባለሀብቶች ምርትና ምርታማነትን የሚያሳድጉ ቴክኖሎጂዎችን በመጠቀም እያለሙ ያለውን የእርሻ ስራ አጠናክረው መስራት እንደሚገባም ተናግረዋል። የግል ባለሀብቶች የአካባቢውን አርሶአደር በመደገፍና ሲሉና የግብርናውን ዘርፍ ለማሳደግ እያደረጉት ላለው ተግባር የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ገልጸዋል። ሳንተን ጄኔራል ፔሊሲ የግብርና ኢንቨስተር የሆነች ወይዘሮ የሺ አስፋው የሰራችውን ስራ እያየን ነው። ይሄ ከበስተ ጀርባ ያለው አኩሪ አተር ለዘይት የሚያገለግል ነው። ስለዚህ አኩሪ አተርን እንደዚህ ዘርቶ ለገበያ ብቻ ማቅረብ ሳይሆን አላማዋ እስከ ዘይት ፋብሪካ ማቋቋም ነው። እኛም ይህንን በደንብ አርገን ኢንካሬጅ እናደርጋለን። አርሶ አደሩ ይህንን ቴክኖሎጂ ይዞ ይህን ዘርቶ ከጎን ያለው ልምድ ወስዶ ተቋማት ሌሎች ኢንቨስተሮችም ውጤታማ እንዲሆኑ ትልቅ ድጋፍ እናደርጋለን። በኢንቨስትመንት ልማት እንደ ችግር የሚስተዋለውን የመንገድና የተለያዩ መሰረተ ልማት ችግሮችን የማሟላት ስራ በትኩረት እየተሰራ እንዳለም ዶክተር መሪም ፍቅሩ አስረድተዋል። ዋናው መንገድ ነው። መንገድ ካለ ተጭኖ መጥቶ ሁሉም ነገር ይስተካከላል። ስለዚህ መንገድ ላይ ያለውን ፈተናል እንደ ክልል መንግስት ከለለ ከውስን ሀብት ቆርሰን ይሄ ያስፈልጋል ብሎ የክልሉ መንግስት አምኖ ነው ያሰራው። አሁንም ያላለቁ ቦታዎችን የሪቫይዝ ለማድረግ ዝግጁ ነው። ምንም ችግር የለውም። ስለዚህ ከመሰረተ ልማት ጋር የሚነሱ ችግሮች ብዙ አያሳስቡንም። ቆርጦ ተነስቶ የክልሉ መንግስት እየሰራ እየተጋ ስላለ በክልላችን የኢንቨስትመንት ስራዎች ፍትሃዊ በሆነ መንገድ እውነተኛ ኢንቨስትመንት መሬት ወስዶ የሚሸሽ መሬት ወስዶ ባንክ የሚበደር መሬት ወስዶ ወደ ሌላ ቦታ የሚሄድ ሳይሆን መሬት ወስዶ አርሶ አደሩ ጋር አምርቶ አርሶ አደሩን የቴክኖሎጂ ተጠቃሚ አድርጎ ሀገር ደግሞ ከዚህ ምርት እንድትጠቀም ማገዝ የሚችል ኢንቨስተር እውነተኛ ኢንቨስተር እንጋብዛል። የሳንተን እርሻ ልማት ባለቤት ወይዘሮ የሸረግ አሰፋ በበኩላቸው ባላቸው አንድ ሺ አንድ መቶ ሄክታር ማሳ ላይ የውጭ ምንዛሪ የሚያስገኙ የዘር ብዜት ላይ ትኩረት በማድረግ እየሰሩ መሆናቸውን ገልጸዋል። ጥዘር እናመርታለን። እንደገና የምግብም እህል እናመርታለን። ከዛ ደግሞ ቫሊዩ አድ አድርገን ወደ ማርኬት ለማምጣት እሱንም እየሰራን ያለ ነው። ምክንያቱም እግዚአብሔር ከረዳን ሀይ ኳሊቲ ሲድ እናመርታለን ካልን ፕሮሰሲንግ ማሽን ያስፈልገናል። እዛም ላይ ረዳት አጋር ድርጅቶች እየፈለግን ነው ያለ ነው። በዚህ አጋጣሚም ይህንን ሊረዱን የሚፈልጉ ድርጅቶች ካሉ ደስታችን ነው። ገበሬው የተሻሻለ ዘር ያስፈልገዋል ያንን የተሻሻለ ዘር ስናቀርብለት ነው ውጤቱን ሞር ውጤት የሚያገኘው። የቤተሰቦቻቸውን ፈለግ ተከትለው ወደ እርሻ ስራ መግባታቸውን የተናገሩት ወይዘሮ የሺህ ረገሰፋ በግብርናው ልማት የኢትዮጵያን ስን ለማስጠራት ጠንክረው እየሰሩ ስለመሆናቸውም ይናገራሉ። በመጀመሪያ ደረጃ የቤተሰቦችን ፈለግ ተከትዬ ነው። አባቴ አርሶ አደር ነው። እናቴ ከብት እርባታ ነው የነበራት እና በግብርና ነበረ ቤተሰቦቼ የሚተዳደሩት፣ እኛም ያደግ ነው። እናቴ ኮሚኒቲ ሰርቭ በማድረግ እኛም እናታችንን በመርዳት ወተት በማድረስ እንደዚህ ነበር ያደግ ነው። እና ዛሬ የእናትና አባቴን ፈለግ መከተል ህልሜ ነበረ። ግን በእውነት ዛሬ እግዚአብሔር በሚያውቀው ህልሜ ተሳክቷል ብዬ አስባለሁ። የባስኬቶ ዞን ዋና አስተዳዳሪ ኢንጂነር ፍሬው ፌሺሉ በበኩላቸው ዞኑ ለግብርና ስራ አመቺ የለም መሬት ባለቤት ከመሆኑ ጋር ተያይዞ ማልማት የሚፈልጉ ባለ ሀብቶች እንደግፋለን ሲሉም ተናግረዋል። አቅማችን ከዚህ በላይ ነው። አሁን አስራ ስድስት እንበሰር በጣም ትንሽ ነው። በኛ ዞን አቅም ፖቴንሻሉ፣ ፖቴንሻላችን ከዚህ በላይ ነው። ዝም ብሎ የሚፈሱ ወንዞች አሉ። በጣም ዝም ብሎ የሚፈሱ ጥቅም ላይ ነው አሉ አሉ በትንሹ የተለያዩ መሰረተ ልማቶችን ብንዘረጋ ብንገነባ ኢሪጌሽን ብንሰራ በአመት ሙሉ ማምረት የሚያስችል እነዚህ የውሃ አቅሞችም አሉ።